ጀግና ከሆንክ ምን ይላል ተመልከቱ። ቅዱስ ዮሐንስ አፈወርቅ በራስ ላይ ጦርነት አውጅበት ይለን። መቆጣት ከፈለግ መጀመሪያ በራስ ላይ ተቆጣ ይላል። ልክስክስነትህን፣ ስግብግብነትህን፣ ክፋትህን፣ ዝርክርክነትህን፣ ዘማዊነትህን ተቆጣው። ስንፍናህን ተቆጣው። በዲያብሎስ ላይ ጦርነት ክፈትበት። የዘላለም ርስትህን ለሚነጥቅህ ከዘላለማዊ ርስት ለነጠቀ ከልጅነት ለሚያዋርደህ ከእግዚአብሔር ከሚያጣላህ እግዚአብሔርን ያህል አባት ገነትን ያህል ቦታ ልጅነትን ያህል ተድላ ደስታ ከነጠቀ ከክብር ካዋርደ በእሱ ላይ መጀመሪያ ተነስለ ይላል። እውነት ልንገራችሁ፣ ሰው መጀመሪያ ከራሱና ከዲያብሎስ ጋር ጦርነት ከገጠመ በዓለም ላይ ያሉ ጦርነቶች በሙሉ ይጠፋሉ። የምሬን ነው የምነግራችኋል። ጀግና ከሆንክ ምን ይላል ተመልከቱ ቅዱስ ዮሐንስ አፈወርቅ በራስ ላይ ጦርነት አውጅበት ይላል። መቆጣት ከፈለግ መጀመሪያ በራስ ላይ ተቆጣ ይላል። ልክስክስነትህን፣ ስግብግብነትህን፣ ክፋትህን፣ ዝርክርክነትህን፣ ዘማዊነትህን ተቆጣው፣ ስንፍናህን ተቆጣው። በዲያብሎስ ላይ ጦርነት ክፈትበት የዘላለም ርስትህን ለሚነጥቅህ ከዘላለማዊ ርስት ለነጠቀህ ከልጅነት ለሚያዋርድህ ከእግዚአብሔር ከሚያጣላ እግዚአብሔርን ያህል አባት ገነትን ያህል ቦታ ልጅነትን ያህል ተድላ ደስታ ከነጠቀ ከክብር ካዋረደ በእሱ ላይ መጀመሪያ ተነስ ይለን። እውነት ልንገራችሁ፣ ሰው መጀመሪያ ከራሱና ከዲያብሎስ ጋር ጦርነት ከገጠመ በዓለም ላይ ያሉ ጦርነቶች በሙሉ ይጠፋሉ። የምሬን ነው የምነግራችሁ።